ከታመነው ምስክር ከሙታንም በኩር የምድር ነገሥታት ገዢ ከሆነው ከጌታችን ከኢየሱስ ጸጋና ሰላም ለእናንተ ይሁን። የተወደዳችሁ ወገኖች የእውነት አምድ ቤተሰቦች ጌቴሴማኒ በሚል ርዕስ አንድ የእግዚአብሔር ቃል እንድንካፈል ነው በልቤ ውስጥ ያለው። እንደምታውቁት ጌታችን ኢየሱስ ሐሙስ ማታ ምሽት አካባቢ የፋሲካውን ራት ከደቀ መዛሙርቱ ጋር ከተመገበ በኋላ የቄድሮንን ወንዝ አቋርጦ ወደ አትክልቱ ስፍራ እንደሄደ እግዚአብሔር ቃል ይነግረናል። የዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አንብበው። ኢየሱስም ይህን ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱም በዚያ ገቡ። ኢየሱስም ደቀ መዛሙርቱን ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበረ፣ ይለናል የእግዚአብሔር ቃል። ጌታችን ኢየሱስ በዚያች አስፈሪ ምሽት ከደቀ መዛሙርቱ ጋር ወደ ጌቴሴማኒ ወረደ። በዚያ የነበረውን ድባብ በተመለከተ ሲኖፕቲክ ጎስፕልስ ወይም ተመሳሳዮቹ ወንጌሎች ወንጌላት፣ ተመሳሳዮቹ ወንጌላት ማቴዎስ፣ ማርቆስና ሉቃስ ሰፊ የሆነ ዘገባ ይዘውልን ይገኛሉ። የማቴዎስ ወንጌል ምዕራፍ 26 ከቁጥር 36 ጀምሮ፣ የማርቆስ ወንጌል ምዕራፍ 14 ከቁጥር 32፣ የሉቃስ ወንጌል ምዕራፍ 22 ከቁጥር 39 ጀምሮ የጌቴሴማኒውን ድባብ ይነግሩናል። ጌታ ኢየሱስ ለመጨረሻ ጊዜ በተያዘባት በዛች ምሽት ወደ አትክልቱ ስፍራ የቄድሮንን ወንዝ አቋርጦ ሄደ። እንደምታውቁት በዚህ ስፍራም ዳዊት ከብዙ መቶ ዓመታት በፊት በገዛ ልጁ በአቤሴሎም ምክንያት መንግስቱ መፈንቅለ መንግስት ተደርጎበት በገዛ ኃጢአቱ ምክንያት እግዚአብሔር ለገዛ ልጁ አሳልፎ ሰጥቶት በባዶ እግሩ የቄድሮንን ወንዝ አቋርጦ በአትክልቱ ስፍራ በዛ በደብረ ዘይት እያለቀሰ በባዶ እግሩ ተጉዞ ነበረ። ይህንን ያደረገው ዳዊት በገዛ ኃጢአቱ ምክንያት ነው። ኃጢአት ነውር፣ ተንኮልና ክፋት የሌለበት የሕያው እግዚአብሔር ልጅ የናዝሬቱ ኢየሱስ እንደ ነገ አርብ ቀን የዓለምን ሁሉ ኃጢአት ሊሸከም የሁላችንን በደል በላዩ ላይ ሊያኖር ከአፍ እስከ ገደፉ ኃጢአት የሞላ ጽዋ እየታየው በጌቴሴማኒ በጭንቅ አሳልፏል። ድባቡን ታስታውሳላችሁ። መጽሐፍት እንደውም ሲነግሩን ሉቃስ ይፈራ፣ ይጨነቅ፣ ይተክዝና ያዝን ነበር ይሉናል ወንጌላት። በፍርሃት እያጣጣረም ተብሎ ተነግሮለታል። ጌታችን ኢየሱስ ቅዱስ ነው፣ ንጹሕ ነው፣ ተንኮልና ነውር የለበትም። ከኃጢአተኞች የተለየ ነው። በሰውም በእግዚአብሔርም ፊት ቅዱስ ነው፣ ንጹሕ ነው። ከባህሪው ጋር የማይስማማ ኃጢአት ከፊት ለፊቱ ይታየዋል፣ ያውም የኃጢአት ጽዋ። እዛ የኃጢአት ጽዋ ውስጥ ያለው ምንድን ነው? የነፍሰ ገዳዮች፣ የአመንዝሮች፣ የገዳዮች፣ የጠንቋዩ፣ የአስማተኛው፣ የደጋሚው፣ የሟርተኛው፣ የውሸታሙ ልዩ ልዩ ኃጢአት የሞላበትን ጽዋ ከፊት ለፊቱ ያይ ነበር። ጌታችን ኢየሱስ ለሰው ልጆች ሁሉ ኃጢአት ለመሞት ጊዜው ደረሰ። የመጣበት ተልእኮ ይህ ነበር። ያም ጊዜ ከሦስት ዓመታት በኋላ ነው ደረሰ። በሥጋ ከተገለጠ በኋላ ለሦስት ዓመታት ተዘዋውሮ እንዳስተማረ፣ ድውያንን እንደፈወሰ፣ የእግዚአብሔርን መንግሥት እንደገለጠ ተጽፎልናል። ይሄ ሁሉ ከሆነ በኋላ በቀጥታ የሕያው እግዚአብሔር በግ በሚሆንበት ማንነቱ የዓለምን ኃጢአት ተሸክሞ ሊሞት ጊዜው ደረሰ። የእግዚአብሔር ልጅ የሰዎችን ኃጢአት ሁሉ ሊሸከም እንደውም አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ኃጢአታችንን በእንጨት ላይ ተሸከመው ይላል። ስለዚህ ኃጢአታችንን ሊሸከመው ጊዜ ደረሰ። እግዚአብሔርም የሁላችንንም በደል በእርሱ ላይ ሊያኖረው ጊዜው ደረሰ። ይህን ኢየሱስ ከባህሪው ጋር የማይስማማ ከአፍ እስከ ገደቡ ኃጢአት የሞላበትን ጽዋ በጌቴ ሴማኒ አየው፣ ተጨነቀ ጌታ ኢየሱስ። እግዚአብሔር ዓለምን የማዳን እቅዱ ጊዜው ደረሰ። ኢየሱስም የመጣበት ጊዜ ቀረበ። ለደቀ መዛሙርቱ ያለውን ታስታውሳላችሁ? የማርቆስ ወንጌል ራፍ 14 ላይ ጌቴ ሴማኒ ወደምትባል ስፍራ ወጡ መጡ። ደቀ መዛሙርቱም ስጸልይ ሳለው በዚህ ተቀመጡ አላቸው። ጴጥሮስና ያዕቆብ ዮሐንስንም ከእርሱ ጋር ወሰደ። ሊተክዝም ሊያዝንም ጀመረና ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ትጉም አላቸው ይላል። ነፍሴ እስከ ሞት ድረስ አዘነች። በትንቢት በመዝሙር 69 ቁጥር 20 ላይ ነፍሴ ስድብንና ሐሳርን ታገሰች፣ አስተዛዛኝም ተመኘሁ አላገኘሁም፣ የሚያጽናናኝም አጣሁ ባለ። ጌታ ይሄ ትንቢት ፍጻሜውን አገኘ። ነፍሴ ስድብንና ሐሳርን ታገሰች አስተዛዛኝም ተመኘው አላገኘውም የሚያጽናናኝም አጣሁ። አያችሁ ሉቃስ ሲነግረን ምን አለ? ያዝን ይተክዝ ጀመረ። አስተዛዛኝ ግን የለውም። በዚያ በአትክልት ስፍራ ከደቀ መዛሙርቱ ርቆ በምድር ላይ ወድቆ ጸለየ። ያውም የደም ነጠብጣብ በላዩ ላይ እየታየ ከላዩ ላይ እየወደቀ ወደ ምድር ላይ ጌታችን ኢየሱስ ጸለየ። ዕብራውያን ምዕራፍ አምስት ላይ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ተባለለት። ኢየሱስ ሁሉን የሚችለው አባቱ ሁሉን የሚሰማው አባቱ አሁን ግን ዝም አለው። መልስ አልመለሰለትም። ከዚህ በፊት ኢየሱስ ታስታውሱ እንደሆን ለመጸለይ ገና አይኖቹን ቀና ሲያደርግ የሚለው ምንድን ነው? ስለሰማኸኝ ሁልጊዜም ስለምትሰማኝ አመሰግንሃለሁ ይለው ነበር አባቱ። አሁን ግን ከአንዴም ሶስት ጊዜ እየተመላለሰ እንዲህ አለ፣ ብትወድ ይህች ጽዋ ከኔ ትለፍ፣ ብትወድ ይህች ጽዋ ከኔ ትለፍ እያለ ከአንዴም ሶስት ጊዜ እየተንበረከከ ከብርቱ ጩኸትና ከእንባ ጋራ ጸሎትንና መልጃን አቀረበ። በጌቴሴማኒ የአትክልቱ ስፍራ በጣም አስደናቂው ነገር እግዚአብሔር በዚህ ስፍራ በቀጥታ ሲመልስለት አትመለከቱ። ከላዩ ከሰውነቱ ላይ ከፊቱ ላይ የሚወርደውን የደም ነጠብጣብ አላበሰለትም። መላልሶ ደጋግሞ ይህች ጽዋ ከኔ ትለፍ እያለ ለመነ። ሁሉ ለሚቻለው አባቱ ግን አባቶ ሁሉ ይቻልሃል፣ ይችን ጽዋ ከኔ ትለፍ እያለ ጸልዋል ሁሉ ይቻልሃል ይህችን ጽዋ ከኔ ያሳልፋት። ሁሉን የሚችለው አባቱ ግን ኢየሱስን ምን ዝም አለው። ነገር ግን ለኃጢአተኞች መዳን፣ ለብዙዎች መትረፍ፣ ለብዙዎች ወደ እግዚአብሔር መቅረብ ሲባል የልጁ እንባ ሳይታበስ የዳም የደም ነጠብጣቡም ከላዩ ላይ ሳይጠረግ ያቀን አለፈ ምክንያቱም ኢየሱስ ያንን የኃጢአት ጽዋ የግድ የግድ የግድ የግድ መጎንጨት ነበረበት። የግድ እግዚአብሔር እርሱን ልጁን በደዌ ማድቀቅ ነበረበት። እኛ በእርሱ ቁስል እንድንፈወስ እርሱ የግድ ስለ እኛ መቁሰል ነበረበት። የግድ እኛ የዘላለም ሕይወት እንድናገኝ ኢየሱስ ስለ ኃጢአተኞች ሕይወቱን በመስቀል ላይ ማኖር ነበረበት እና ዝም አለው። ይሄ የገባው ጌታ ኢየሱስን መጨረሻ እንደዚህ አለ፣ ነገር ግን አንተ እንደምትወድ ይሁን እኔ እንደምሆን እንደምወድ አይሁን። ልጁ አባቱ ከወሰነው ውሳኔ ጋር ተስማማ። በሦስተኛው ጸሎት ከንብርክኩ ተነስቶ ያያዝን ይተክዝ የነበረው ጌታ ኢየሱስ ቆሞ ደቀ መዛሙርቱን ሲገናኛቸው እንመለከታለን። በጌቴሴማኒ ጌታ የራሱን ፈቃድ ለአባቱ አሳልፎ ሰጠ። ያም ስፍራ እግዚአብሔር የሚፈልገው እንዲሆን ልጁ ኢየሱስ ለአባቱ ፈቃድ ራሱን አሳልፎ የሰጠበት ስፍራ ነው። ወገኖቼ ሆይ፣ ጌቴሴማኒን ስናሰብ ምን ይሰማን ይሆን? ታስታውሳላችሁ? የቄድሮንን ወንዝ ተሻግሮ ስለሚለቀቀው የኃጢአት በግ ማለት ስለ ኃጢአት መስዋዕት በስሬት ቀን የሚሆነው ያ በግ የቄድሮንን ወንዝ ተሻግሮ ነው። በሕይወት የሚለቀቀውን በግ የሚለቀቀው ወደ ምድረ የሚሞቱትም በጎች ወደ መቅደሱ ወደ ኢየሩሳሌም መቅደስ ለመግባት ያንን የቄድሮንን ወንዝ ይሻገሩት ነበር። እውነተኛው የእግዚአብሔር ልጅ የናዝሬቱ ኢየሱስም ስለ ሁላችን ኃጢአት ለመሰዋት ያንን ወንዝ አቋርጦ ሄደ። ዛሬ ጌቴሴማኒን ስናስብ ምን ይሰማን ይሆን? ስለ ሁላችን የተሰዋው የእግዚአብሔር በግ፣ ስለ ኃጢአታችን የደቀቀው የእግዚአብሔር በግ፣ ስለ መተላለፋችን የቆሰለው የእግዚአብሔር በግ ከአፍ እስከ ገደፉ ድረስ ኃጢአት የሞላውን ጽዋ እየተመለከተ ብትወድ ይች ጽዋ ከእኔ ትለፍ እያለ የነበረው የእግዚአብሔር በግ ግን ስለ ሁላችን ኃጢአት ፈቃዱላ አባቱ አሳልፎ ሰጥቶ እኛን ነጻ ለማውጣት የታሰረውን በግ ታስታውሱ እንደሆነ ታስታውሳላችሁ። ወንጌላት እንደሚነግሩን በተለይ የዮሐንስ ወንጌል ምዕራፍ 14 ጌቴሴማኒ ላይ ይህንን እናስታውሳል። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከእነርሱ ጋር ቆሞ ነበረ። እንግዲህ እኔ ማነኝ ባላቸው ጊዜ ወደ ኋላቸው አፈግፍገው ወደቁ። ደግሞም ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስን አሉት። ኢየሱስን መልሶ እኔ ነኝ እላችኋለሁ። እንግዲህ እኔን ትፈልጉ እንደሆን እንግዲህ እነዚህ ይሂዱ ተዋቸው አለ። እኔን ትፈልጉ እንደሆን እነዚህ ተዋቸው ይሂዱ በጌቴ ሴማኒ እነዚህን ተዋቸው ብሎ ራሱን ለሞት አሳልፎ የሰጠበት ስፍራ ለመያዝ፣ ለመቸንከር፣ ለመዋረድ፣ እንዲተፋበት፣ እንዲሰደብ አሳልፎ የሰጠበት ስፍራ ነው ጌቴሴማኒ። ዛሬም እንዲህ ነው። እሱን ተወው ተብሎ ነው ሞት የተወን ውርደት የተወን። እሱን ተወው ተብሎ ኢየሱስ ስለ ውርደታችን ተዋርዶ ነው ስለ ሞታችን ሞቶ ነው። ስለ ቁስለታችን ቆስሎ ነው። ስለ መዋረዳችን ተዋርዶ ነው። የናዝሬቱ ኢየሱስ እርሱን እርሷን ተዋተ ብሎ ኦ፣ ኢየሱስ የእግዚአብሔር ልጅ፣ ጌቴሴማኒን ስናስብ ጭንቀቱን እናስባል። ጌቴሴማኒን ስናስብ ራሱን አሳልፎ የሰጠውን ጌታ እናስባል። ተወዳጆች ሆይ፣ ምን እያሰብን ነው ዛሬ? በእርግጥ የምናስበው ነገር ከመስቀሉ እውነት ጋር ኢየሱስ ዋጋውን ከከፈለበት እውነት ጋራ ተመሳሳይነትና አንድ አይነት አለው ወይ? ምክንያቱም ኢየሱስ እኔን እነዚህን ተዋቸው ብሎ እሱ ባይሞተልን ኖሮ ሞታችንን ባይሞት ውርደታችንን ባይዋረድ ቁስላችንን ባይቆስለው መከራችንን ባይቀበለው ነቀፌታችንን ውርደታችንን ባይቀበለው ኖሮ በሕይወታችን ላይ ከእግዚአብሔር ጋር መገናኘት እማንችል ደካሞች ነበር። ግን ለጌታ ክብር ይሁን ተሰቃይቶ ከስቃይ ነፃ አወጣል ከባህሪው ጋር የማይስማማውን ያንን የኃጢአት ጽዋ ተጎንጭቶት እግዚአብሔርም የሁላችንንም በደል በርሱ ላይ አኑሮት ጌታ ኢየሱስም ከአባቱ ዓለምን ከማዳን እቅድ ጋር አብሮ ተስማምቶ ነፃ ወጣል። ክብር ምስጋናና አምልኮት ለእርሱ ይሁን። ይህንን ቀን በእንደዚህ አይነት ፍቅር እናስበው። ቅዱሳን ዳዊት በገዛ ራሱ መንገድ ኃጢአት ሠርቶ በዛ በጌቴሴማኒ ተሰቃየ። ኢየሱስ ለእኛ ሲል በጌቴ ሴማኒ ተሰቃየ። ያ ያለቀሰ ባዶ እግሩን ልጁ አሳዶት ሄደ። ጌታ ኢየሱስ ግን ስለ ኃጢአታችን በገዛ ፈቃዱ ወደ ሞት ለመነዳት እንደ በሸላቾቹ ፊት ዝም እንደሚለው በግ ራሱን በመስጠት ሊሞት ወደ ጌቴ ሴማኒ የአትክልቱ ስፍራ። ምስጋናና ክብር ለሕያው አምላካችን ይሁን። ይህንን ቀን በጥልቅ መንፈሳዊነት እንድናስበው ጌታ ይርዳን። ጸጋ ይብዛላችሁ።